ስልቱ የተለየ፣ ቃላቱ ማራኪ፣ ፍጹም የሌለበት ሰብዓዊ ንክኪ ታሪክ፣ ስነ ጽሁፍ፣ ሳይንስ በሙሉ ምንቹኩር ያሉት ስልጣኔ ሁሉ እንደ ራሴን የነበርኳቸው ድብዬ ደወልኩና ሄሎ፣ እናቴ እንዴት ናሽ? ደህና ነሽ አልኳት። ድኖ ወይኔ፣ ድምጿን እንዴት ላሰማችሁ ቀርጫለሁ። እንዲህ ሁሉም ሰባራት፣ እናቴ እንቀርጻታለን፣ ድምጿን ማለት እርከድ አደርጋታለሁ። ከዛ እናቴ አልኳት፣ ወይዬ አለች እናቴ። ሙስሊምኛ ያለው አልኳት። ከዛ ከምርሽ ነው ወይስ እየቀለድሽ ነው አለች። አረ ከምሬ ነው አልኳት። ከዛ ምንም አላለች። እምነት የግል ነው ያለች፣ አልተቆጣች። ወላሂ አምነሽበት ከሆነ መብልሽ ነው ያለች። ለምትሎ ሙስሊም ናቸው ቤተሰቦቿ እንዳሉ እናቷ፣ ልጇ፣ ሁለት ልጇ፣ እኔ ሶስተኛ ልጇ ሙስሊም ሆን። ለምን የኖረችበት ስልምና እምነቷ ስለሆነ

እኛ ሙስሊሞች ነህና፣ አንነጣጠልም። በቋንቋ በጎሳ አንደናበርም። ዲናችን እስላም ነው። እኛም ህዝበ ሙስሊም ከዚህ ውጭ ሌላ የለንም። ሌላ ስም ማንም መሃላችን ገብቶ አይለያየንም። እስላም አንዳርጎናል። ንከፋፈለ ከነብዩ መንገድ የለም ወለም ዘለም ዋህዳ ነው ፍልእስላም በሁሉም ላይ ፈርዚ ዋላ ኸርልቅሙሐመድ ልሃዲ አላሁ ውለት አውሎላሃል ጠዋት ተነስተ ፊትን ትታጠባል አደል ስንት እህትና ወንድሞች ኩላሊታቸውን ይታጠባሉ አንተ በሥነሥርአት ትሸናል ደልሁ ስንቱ በትቦ እየሸናል

መጀመሪያ ነቢ ስ ላ ስለም ይገባሉ። ቀጥሎ ኡመታቸው ነው ጀነትን የሚገባ ማለት ነው። ወልጀነት ማንየቱ አብዋብ ጀነት፣ ስምንት በሮች አሏት። ጀነት ስምንት በሮች አሏት። እያንዳንዱ በር የራሱ የሆነ ስያሜ ያለው፣ ጿሚዎች የሚጠሩበት አለ። ሰደቃ የሚያበዙ ሰዎች የሰደቃ በር አላቸው። በሩል ዋሊደይን ለወላጆቻቸው መልካም የሚውሉ ሰዎች በር አላቸው። እንዲሁም ደግሞ አንድ በር አለ ምንም አይነት ሒሳብ ምርመራ የሌለባቸው ሰዎች የሚገቡበት በር ማለት ነው። ቀጥታ ከቀብር ተነስተው ሚዛን የለ ሲራጥ የለ ቀጥታ ጀነት የሚገቡ ሰዎች አሉ በዛ በር። ከስምንቱም በር ደግሞ ስሙ የሚጠራም አለ። ይህንን ነቢ ሲናገሩ አቡበክር ስዲቅ ረዲየላሁ ዓንሁ ብድግ አሉና ያ ረሱላላህ ከስምንቱም በር ስሙ የሚጠራ ይኖራል? አዎናል

አዎ እኮ አንቺ ያልጠየቅሽውን ጥያቄ የጠየቀው አካል የጠየቁት ጥያቄ አልተመለሰልኝ ብሎ አልጠየቀም። አይ የግድ የጠየቀው ሰው ብቻ መሆን አለበት ብዬ አላስብም። ግን ካልተቻለሽ፣ እንደዛ ግን አይመስለኝም ብዬ ነው። አይመስለኝም ሳይሆን አይመስለኝም ሳይሆን የጠየቀው አካል እኔ የጠየቁት ጥያቄ አልተመለሰም ብሎ ያነሳ አካል የለም። ስለዚህ አዲስ ጥያቄ ከሆነ አዲስ ጥያቄ ደግሞ አሁን የምናስተናግድበት አይደለም። በሌላ በኩል ደግሞ የጥያቄ ጊዜ ደንባችን ላይ እንደምታውቁት ጥያቄ የሚጠይቁ አካላት ይመዘገባሉ። ከተመዘገቡ አካላት ውስጥ ጥያቄ ቀደም ሲል ጠይቆ የማያውቁ አካላትን የመለየት ስልጣን የአፈጉባዊ ስልጣን ነው። ይህን ደግሞ ለምን አልተመረጥኩም ብሎ የመጠየቅ የሚባል ደንቡን አንብቡት የተከበረው የህዝብ ጥያቄ ያልተጠየቀ ያልተመለሰ ስላለ ነው። የህዝብ ጥያቄ ብሎ ኮሚቴው ያቀረበው ኮሚቴው ያቀረበው የህዝብ ጥያቄ በትክክል ስላልተረዱት አልተመለሰም። እሱን እዛ ላይ ሳል። የተከበሩ ወይዘሮ ከድጃ አዎ ማንሳት የፈለጉት የግድ ጥያቄውን እኔ መጠየቅ አለብኝ ብዬ አላስብም። ጥያቄው የህዝብ ጥያቄ ከሆነ አንድ ሰው ካነሳው ምላሽ መሰጠት አለበት ብዬ አስባለሁ። ከዛ አንጻር ነው አልተመለሰም ያልኩት የህዝብ ጥያቄም ስለሆነ ነው። አመሰግናለሁ ስለተፈቀደልኝ አልተመለሰም ያልኩት ከሙስሊሞች በዓላት ጋር ተያይዞ በካላንደር ብዙ ጊዜ በዓላቶች ላይ ፈተና ይያዛል ፕሮግራም ይሄንን ለምንድን ነው የሚሆነው እየተባለ በእስልምና ጉዳዮች ምክር ቤት ደብዳቤ እየተጻፈ ነው ማሻሻያ የሚደረገው አሁንም ያ ስህተት በተደጋጋሚ እየተፈጸመ ነው ያለውና ለምንድን ነው ይሄ ስህተት ተደጋጋሚ ጊዜ የሚፈጸመው ተብሎ ተነስቷል? ምላሽ ግን አልተሰጠበትም። አሁንም ተሳስተው ከሆነ ያለፉት እዚህ ላይ ማብራሪያ እንዲሰጡበት ብዬ ነው። አመሰግናለሁ። ፕሮፌሰር ተመሳሳይ ነው። ያ ረሱል አላህ ያ ሐቢብ ረህማን